የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን በዛሬው ቆይታችን ሰሞኑን አነጋጋሪ ከሆነው የአገው በጀት ድልድል ጋር በተያያዘ ከወርቄ ደባሱ የደረሰንን መረጃ ወደ እናንተ እናደርሳለን። አቶ ወርቄ ደባሱ የአዊ ብሔረሰብ አስተዳደር ዞን በጀት ድልድልና የክልሉ መንግስት ሴራ ሲጋለጥ በሚል ርዕስ ያደረሰንን መረጃ እንደሚከተለው ይቀርባል። ክብራትና ክቡራን የአገው ሚዲያ ተከታታዮች ከዚህ ቀጥሎ የሚቀርበው መረጃ ሁሉ የአቶ ወርቄ ደባሱ እንጂ የአገው ሚዲያ እንዳልሆነ ከወዲሁ ለመግለጽ እንወዳለን። መልካም ቆይታም። የአማራ ብሔራዊ ክልል መንግስት ሕገ መንግስት እውቅና ከሰጣቸው ብሔረሰቦች መካከል አገዋዊ፣ ዋግምራ፣ አርጎባ፣ የኦሮሞ ብሔረሰብ እና ራሱ አማራ በዋናነት በዚህ ሕገ መንግስት ላይ እውቅና ተሰጥቷቸዋል። ምናልባትም በወቅቱ የክልሉ መንግስት እውቅና ከነፈጋቸው ብሔረሰቦች መካከልም ቅማንት ጉሙዝና ዋቶ በተለምዶ ወይጦ ብሔረሰቦች ናቸው። ምንም እንኳን ክልሉ እነዚህ ብሔረሰቦችን አቅፎ የአማራ ብሔራዊ ክልል መንግስት ብሎ ራሱን አቋቁሞ ክልል ቢሆንም ስሙን ግን ጠቅልሎ የአማራ ክልል ብሎ እየተጠራበት ይገኛል ሲሉ ወርቄ ደባሱ ጽሑፋቸውን ይጀምራሉ። ምናልባትም የተዋቀሩ ክልሎች ከብሔረሰብ ስም በዘለለ የቁጥር ተቀጽል ላይ ክልልነት መጠሪያም ነበራቸው። ከተሰጧቸው የቁጥር ተቀጽላዎች መካከል ለምሳሌ ያህል የአማራ ክልል ክልል ሶስት ተብሎ ሲጠራ ሌሎችም የራሳቸው የሆነ የክልል የቁጥር ተቀጽላ ባይጠቀሙበትም አላቸው። ምናልባትም ይህ የቁጥር ተቀጽላ ክልሉ የብዙ ብሔረሰብ ስብስብ ሆኖ ሳለም የአማራ ክልል ብሎ መጥራት የኋላ ኋላ ቅሬታ ሊያስነሳ እንደሚችል መገመት አያዳግትም። ይህንን ጉዳይ ሳነሳ ከርሰ ጉዳዩ ጋር ታዲያ ምን ጭብጥ አለው ማለታችሁ አይቀርም በማለት ወርቄ ደባሱ ይቀጥላሉ። ይሁን እንጂ ክልሉ ባለ ብዙ ቁጥር ብሔረሰብ ወይንም በማጆሪቲ ብሔረሰብ የክልሉ ስም መወከል የራሱ የሆነ የፖለቲካ አንድምታ ስላለው ነው። የፖለቲካ አንድምታውም የክልሉ ፕሬዝዳንት የሚሆነው በጀት የሚደለድለው የፖለቲካ ውሳኔ የሚወስነው ኢንቨስትመንትን የሚወስነው ነው። በአጠቃላይ እቅዱንም ትእዛዙንም ሁሉንም የሚያወርደው ይህ አካል በመሆኑና በተለምዶ አናሳ ወይንም ደግሞ ማይኖሪቲ ብሔረሰቦችም የዚህ ችግር የጦስ ዶሮ በመሆናቸው ነው። ወደ ዋናው ጉዳያችን ስንገባ የአገው ብሔረሰብ አስተዳደር ዞን በሰኔ ወር ሁሌም ለየት ያለ አጀንዳ ይገጥመዋል ይላሉ። የመጀመሪያው ጉዳይ የብሔረሰብ አስተዳደር ዞን በገቢ ግብር አሰባሰብ ከክልሉ አንደኛ ወጣ የሚል አጀንዳ አንዱ ነው። ይህም በባለስልጣናቱ አፍ ሲሸነገል ወትሮም ስራ ወዳዱና ታታሪ ባለታሪኩ አገው ከአያቶቹ የለመደውን የሥራ ባህልንና ጥበብን በመጠቀም በየአመቱ ከፍተኛ ግብር ለመንግስት በማስገባት ታሪኩን እያስመሰከረ ይገኛል የሚል የመድረክ ላይ የፖለቲካ ንግግር ማደመቂያነት ትውላለች። ካድሬዎቹም ለዚህ ስኬት ከፍተኛ ሞገሳ ይቸራቸዋል፣ ስልጣናቸውም ይራዘምላቸዋል። ሕዝቡ ደግሞ ስቃይና መከራው አብሮት ይቀጥላል ማለት ነው። የብሔረሰብ አስተዳደር ዞኑ መሰረተ ልማቶች ሳይሟሉለት፣ ፋብሪካዎችና ኢንዱስትሪዎች ሳይኖሩት፣ ማኅበረሰቡ በልመና ተበትነው በድህነት አረንቋ ሲማቅቅ፣ በየቀዩ ሰላሙን ሳያገኝ፣ በገዛ አመራሩና ኃላፊዎቹ እየተገደለ ታማኝ ሆኖ በአማራ ክልል ስር ካሉት 12 ዞኖች መካከል ግንባር ቀደም ከፍተኛ ግብር ማስገባቱ በራሱ ታምር ቢሆን፣ እኔ በበኩሌ እንደማምነው ከሆነ ያገው ህዝብ ለመንግስት አዛዥና ታማኝ ማኅበረሰብ ትልቅ እሴት መገለጫ ስለሆነ ይበል የሚያሰኝ ትልቅ ተግባር ነው ለማለት እወዳለሁ። የአገው ህዝብ ታማኝ መሪ፣ ለሕዝቡ የሚያስብ የሚጨነቅ ሌት ተቀን የሚሠራ መሪና አመራር ቢያገኝ ምን ያክል ቅንና ታታሪ ሕዝብ መሆኑን መረዳት አይከብድም። አቶ ወርቄ ደባሱ ቀጥለውም ይህን ሁሉ ገቢ ለመንግሥት ያስገባውና በክልሉ ካሉት ዞኖች ሁሉ በየዓመቱ በገቢ ግብር አሰባሰብ አንደኛ የሚወጣው በመልካም አስተዳደር ችግር፣ በኢንቨስትመንትና በማኅበራዊ አገልግሎቶች ችግር እየተሰቃየ ከግድያና ከመፈናቀል አምልጦ ተሽሎክልኮ እየሰራ ከመወረስና ከመዘረፍ የተረፈውን መሆኑ ደግሞ የበለጠ ልብን ይሰብራል በማለት አቶ ወርቄ ደባሱ ትዝብታቸውን ያስቀምጣሉ። በተለይም የመብራት ሰብስቴሽን፣ የትራንስፖርት፣ የአየር መንገድ የሆስፒታል መድኃኒቶች እና ቁሳቁሶች አቅርቦት እንዲሁም የመንገድ መሠረተ ልማቶችና ሌሎች መሠረታዊ ነገሮች እንዲሟሉለት ቢማጸን ሰሚ ያላገኘ ማህበረሰብ ነው። አቶ ወርቄ ደባሱ ነገርን ነገር ያነሰዋል እንዲሉ ካሉ በኋላ ባለፈው ዓመት የኢትዮጵያ ሲቪል አቪሽን ድርጅት አገው ምድር አየር ማረፊያ እንደሚገባውና አጥኚ ቡድን ወደ ስፍራው ልኮ እንጅባራ ዩኒቨርስቲ አዋጭነት ጥናቱንም እንዲያጠናድሉን አግኝቶ ነበር በማለት ያስቀምጣሉ። ዩኒቨርስቲውም ኃላፊነቱን በሚገባ ተወጥቶ ከ130 ገጽ በላይ የያዘ የጥናት ሰነድ ለብሔረሰብ አስተዳደር እና ለብሔረሰብ ምክር ቤት ማስገባቱን እኔው ራሴ በቅርበት አውቃለሁ በማለት በጽሑፋቸው መካከል ምስክርነታቸውን ይሰጣሉ። ይሁን እንጂ ጉዳዩን የሚከታተሉ ባለሀብቶችን በጣም በከፍተኛ ፍላጎት የአየር ማረፊያውን ለማሳካት ሲከታተሉ እንደነበሩ የአደባባይ ሚስጥር ነው። በመጨረሻ ግን በርካታ ብሔረሰቦችን አንቆና ጨፍልቆ የያዘው ክልል ለአገዋው የአየር ማረፊያ ክልሉ የያዘው በጀት እንደሌለውና የተያዘውም ለደብረ ታቦርና ለወልዲያ ከተማ እንጂ ለእንጅባር አየር ማረፊያ እንደማይቻል በዞኑ አስተዳዳሪ መልእክት አስተላላፊነት ለባለ ሀብቶቹ እንደተነገራቸው ያለኝ መረጃ ያሳያል በማለት አቶ ወርቄ ደባሱ ይገልጻሉ። በአገው ሕዝብ ጀርባ ታዝሎ የአገሪቱ ምክትል ጠቅላይ ሚኒስትርነት ደረጃ የደረሱት በአሁኑ ጊዜ ባለ ፋውንዴሽን የሆኑት የወርቅ አምራች መሆን የቻሉት አቶ ደመቀ መኮንን ሐሰን ለቡሬ ከተማ እንጂ ለእንጅባራ እንደማይገባ ትንቅጩ እንደነገሯቸው የውስጥ የመረጃ ምንጮቻችን ነግረውኛል በማለት ያስቀምጣሉ። በግብር አሰባሰብ አንደኛ የሚወጣው ያገው ሕዝብ ለምንድን ነው ይህ ሁሉ አበሳ የሚደርስበት ብላችሁ ራሳችሁ እንድጠይቁ ዕድል ለመፍጠር ያክል ነው እንጂ የተለየ ነገር ፈልጌ አይደለም፣ በማለት ወርቄ ደባሱ ይገልጻሉ። ላሞቹን ኑረውት ሳለ ወተቱንም ቅቤውንም ቀምሶ የማያውቅ ቤተሰብን እንደማሰብ ከብቱን እየጠበቀ ወተቱን የማይጠጣውን አመዱ ቡኒ ያለበትን እረኛንም ማሰብ እንደማለት ነው፣ በማለት ያስረዳሉ። አቶ ወርቄ ደባሱ ወደ ሌላኛው አጀንዳቸው ሲቀጥሉ በገቢ ግብር አሰባሰብ ላይ አንደኛ የሆነው ሕዝብ በዓመቱ የበጀ ትድልድል ከሁሉም ዞኖች የመጨረሻ ደረጃ ይመደብለታል። የፌዴሬሽን ምክር ቤት የበጀት አደላደል ቀመር የራሱ የሆነ ሳይንሳዊ አሰራር እንዳለው ይታወቃል። የመጀመሪያው አመዳደብ በማዕከላዊ መንግስት የሚመደብ ሲሆን፣ ይህ አሰራር ማዕከላዊ መንግስቱ ባመነበት ለክልሎች የሚያደርገው ክፍፍል ነው። ይህም የራሱ የሆነ ጉዳትም ጥቅምም አለው በማለት አቶ ወርቄ ደባሱ ያስቀምጣሉ። ሁለተኛው ደግሞ ቀመርን በተከተለ የሚደለደል የበጀት መደባ ሲሆን የህዝብ ቁጥር የልማት ሁኔታን የፖለቲካ ሁኔታን ገቢንና ወጭን እንዲሁም ሌሎችን መሠረት ተደርጎ የሚደረግ ድልድል ነው። ይህ በአብዛኛው ሀገራችን የምትከተለው የበጀት አመዳደብ ስርዓት ነው ብለን ልንወስደው እንችላለን። ሌላውና የመጨረሻው ደግሞ ፖለቲካዊ አመዳደብ ነው። ይህ ብዙውን ጊዜ በእኛ ሀገር የተለመደ አይደለም። ነገር ግን በድርድር ለማዕከላዊ መንግስት የተሻለ የሚታዘዝና ሌሎች ጉዳዮችን ግንዛቤ ውስጥ ባስገባ መልኩ የሚከናወነ የበጀት አመዳደብ ነው። የኢትዮጵያ ህገ መንግስት ስለ በጀት አመዳደብ ኃላፊነቱን ለፌዴሬሽን ምክር ቤት ቢሰጥም ክልሎችም ለፌዴሬሽን ምክር ቤት የሚያቀርቡት አሰራር ልማትን፣ የህዝብ ቁጥርን፣ ገቢንና ሌሎች ጉዳዮችን ግንዛቤ ውስጥ ባስገባ መልኩ ጥያቄው ይቀርባል። በርከት ያሉ ብሔረሰቦች ባሉበት ክልል ማለትም የአማራ ክልል አይነቱ ደግሞ የብሔረሰብ ምክር ቤቱ በጀቱን ወስኖ ለክልል ምክር ቤቱ ያሳውቃል። ክልሉ ሁሉንም የተጋነነ መሆኑንና ያለመሆኑን በማረጋገጥ ራሱ ሳይጨምር ሳይቀንስ ቀጥታ ለክልሉ ምክር ቤት እንዲያጸድቅ ይደነግጋል። የሌሎች የብሔረሰብ ዞኖች ያልሆኑ እንደ ምዕራብ ጎጃም፣ ምስራቅ ጎጃም ደቡብ ጎንደር፣ ሰሜን ጎንደር፣ ማዕከላዊ ጎንደር፣ ደቡብ ወሎና ሌሎች ግን ክልሉ ራሱን የሚመድብላቸው ህጉና ህገ መንግስቱ ይህንን ይደንግግ እንጂ አገባዊ ዞን ላይ ግን በተቃራኒው ይፈጸማል። ሰኔ 13 ቀን 2017 ዓ ም በነበረው የብሔረሰብ ምክር ቤቱ አስቸኳይ ስብሰባ ተጠርጦ ሲንጸባረቅ የነበረውን ሁኔታ እንዳጣራሁት በማለታት ወርቄ ደባሱ ይቀጥሉና በጀቱን የክልሉ መንግስት እንዲመድብልን ተብሎ እንዲወሰንና የብሔረሰብ ምክር ቤቱን በህገ መንግስቱ የተሰጠውን ስልጣን ለመገርሰስ፣ በተጨማሪም ልዩ የብሔረሰብ ዞን መባልን የማይፈልገው የክልሉ መንግስት በተላላኪዎች በኩል ሊያስፈጽም ያሰበው ሴራ በጠንካራ ያገዊ ምክር ቤት አባላት እንደከሸፈ ለማወቅ ች ያለው በማለት አቶ ወርቄ ደባሱ ያነሳሉ። በተላላኪዎች በኩል ሲቀርብ የነበረው መከራከሪያ የብሔረሰቡ ልዩ ዞን በመባላችን ምክንያት የሚመደብልን በጀት ትንሽ እየሆነ ስለተቸገርን ይለይልን እና እንደ ሌሎች የአማራ ክልል ዞኖች ክልሉ ይመድብልን የሚል መከራከሪያ አጀንዳ ይዘው ቀረቡ። ይህ እቅድ በየአመቱ በየጊዜው በነበ በነበሩ አስተዳዳሪዎች ላይ ይደርስ የነበረ ተጽዕኖ እንደነበር በቅርበት የምናውቀው ሀቅ ቢሆንም፣ ሰሞኑን ግን ጠንከር ብሎ ቀርቦ ሊያጸድኩት ጫፍ አድርሰውት የነበረ ቢሆንም በወጣቱና ሀቀኛ የምክር ቤት አባላት ጩኸት እቅዳቸው ሳይሳካ ቀርቷል። ምክር ቤቱ ጠንካራ ሆኖ የጠየቀውን ሁሉ በክልሉ አስጸድቆ ለህዝቡ ጥቅም የሚገባውን በጀት በታሪክ አስመደቡ ወይም አያውቅ ቢሆንም ለይስሙላም ቢሆን የተጻፈው መብት በክልሉ ሴራ ወድቆ ሙሉ በሙሉ መስጠት ግን ተገቢ እንዳልሆነ መረዳት አስፈላጊ ነው። ሁላችንም እንደምናውቀው የብሔረሰብ ምክር ቤቱ የተጎዳው በመደበኛ በጀት ድልድል ብቻ ሳይሆን ከልማትና ከእርዳታ ድርጅቶች በጀት የሚመጣ ቻናል ዋን ኤንድ ቻናል ቱ የሚባለውን በጀት አንድም ጊዜ በታሪኩ ያገው ህዝብ አግኝቶ አያውቅም። እኔ እስከማውቀው ድረስ በልማት ቶች ስም የተገነባ ልማትም ሆነ በድህነት በልመናና ሌሎችን ማህበራዊ አገልግሎቶች ተብሎ የተሰጠ ፕሮግራም ሆነ እርዳታ የለም። በዚህ ህዝብ ላይ ይህ ሁሉ ጭቆና የሚደርሰው እንዲደረግልህ የምትፈልግ ከሆነ አምነህ አማራ ነኝ ብለህ ማንነትህን ረስተ ኑር፣ ካልሆነ ግን መዋቅሩን ተጠቅሜ በሂደት አጠፋሃለሁ ማለት ነው። የአገው ህዝብ የብዙ ዘመናት ጭቆናና ግፍ ጽዋ ሞልቶ ፈሶ አምናና ዘንድሮ ጠንከር ብሎ አገው ክልል ሆኖ ከጭቆና ቀንበር ራሱን ማላቀቅ አለብኝ ብሎ ከፍ ያለ ድምፅ ማሰማት የጀመረው ከዚህና መሰል ችግሩ ነገሮች አንፃር ነው። አንዳንዱ አገው ክልል ሊሆን ሲል ቋንቋ ከመጠቀም ብቻ የሚመለከት አንዳንዶቹ ደግሞ ሌሎች ወንድም ህዝብን በመጥላት ይመስላቸዋል። ችግሩ የህልውና አደጋ መዋቅራዊ መገለልና መድሎ ስለደረሰበት እንደሆነ ግን አይረዱም። እኔም ላለው አገው ክልል መሆን የህልውናና የመኖርና የመጥፋት ምርጫ ጉዳይ ነው። ክልል እንኳን ባይሆን ሀቀኛ ብሔረሰብ ዞን ሆኖ ሀቀኛ ብሔረሰብ ዞን ሆኖ በጀት በራሱ የሚወስን የሰበሰበውን ግብር መልሶ ለልማትና ለህዝቡ ጥቅም የሚያውል በመሬቱ በማዕድኑና በተፈጥሮ ሀብቱ የሚወስን በራሱ ቋንቋ የሚዳኝ፣ የሚታከም የራሱን መሪዎች በራሱ የሚመርጥ መሆን አለበት። በርካታ ወጣቶች መስዋዕትነት የሚከፍሉት ብዙዎች የሞቱበት የታሰሩትና ንብረታቸውን ያጡት ይህንን ጭቆና አሽቀንጥሮ በመጣልና ነጻነትን ለማረጋገጥ ነው። እንደ መደምደሚያ ህዝባችን ታማኝ ግብር ከፋይና ህግ አክባሪ ሆኖ ሳለ ለብሔረሰብ ዞኑ ፍትሐዊ በጀት ድልድል ተደርጎ በምክር ቤቱ ቀጥታ እንዲጸድቅ መሪውን ራሱ እንዲመርጥና ነጻነቱንም እንዲያረጋግጥ ህዝቡ በተለይም ወጣቱ መብቱ እንዲያስከብር አደራ ላለሁ በማለት ወርቄ ደባሱ ጽሑፋቸውን ያጠናቅቃሉ። ክብራትና ክቡራን ያገው ሚዲያ ተከታታዮቻችን እኛም ካቶ ወርቄ የደባሱ የደረሰንን መልእክት እንደወረደ አቅርበናል። ስለነበረን ቆይታ እያመሰገንን በቀጣይ እስከምንገናኝ መልካሙን ሁሉ ተመኘን።